እኔ ምን እንዳደረኳትም አላቅም እ ደግሞ እሷ እኔ መዳር ማለት ካላቅም ብሩን ካስገባውላት በኋላ ምንም ነገር የለም። ጠፋች ጠፋች ማለት ነው። አገባ አሁንም በሰርግ ነው በሰርግ ተጠቃሎ አልተቀየረም። ምንም የማቀው ነገር የለም። እንዴት እንደሚሆን እግዚአብሔር ነው የሚያውቀው። እስላም እንደምን ዋላችሁ የዩቱብ ቤተሰቦቼ። እኔ እግዚአብሔር ይመስገን ዛሬ ትንሽ ነገር ስለእኔ ልላችሁ ነው የመጣሁኝ። ስሜም ሳምራዊት ይባላለኝ። ይህን ዩቱብ የገዛሁት ከዛሬ ሶስት ወር በፊት ነበረ። እና ከፈኪያ ሾው ከምትባል ልጅ ነው የገዛሁት። እና ከዚህ በፊት ማለት ነው ማለት ነው ያዘዋል ሾው ላይ ስለ ራሷ ታሪክ ተናግራ ነበረ። ብዙዎቻችሁ ታውቋታላችሁ። እኔ እንኳን ያወኳት አሁን በቅርብ ነው ከሶስት ወር በፊት ነው። እና የተዋወቅ ነው እዛ ላይ ስትናገር እኔ ቪዲዮ የደረሰኝ ቆይቶ ከአንድ አመት በኋላ ነው። እና የህይወት ታሪኳን ስትናገር ማለት በጣም ታሳዝን ነበረና ና እስኪ ትንሽ ማለት ስትናገር እዛ ላይ ታችሁ ከሆነ ወደ መጨረሻዋ ቪዲዮ ላይ እጄ ላይ ያለው ሁለት ሺህ ብር ብቻ ነው ያለችኝ ምናምን ብላ ስትናገር በጣም ነበረ የምታሳዝነው፣ ነው ከቤተሰቦቿ ተጣልታ ምናምን ማለት ሳትስማማ ወደ አዲስ አበባ መታ ሁለት ሺህ ብር ያለኝ ምናምን ስትል ነበር እና እኔም በውስጥ እንትኗ ስልክ ቁጥሯ ስለነበረ በውስጥ አወሯት በቴሌግራም ማለት ነው። እና እኔ ከዓመት በፊት ነው ይሄ የተፖሰተውን ያየሁት ደግሞ ከሶስት ወር በፊት ነው። እና እኔ ለማገዝ ነበረ ሀሳቤ የነበረው ማለት ነው። እና ከዛ ሳይ የእሷን ባግራውንድ ዩቲዩብ ከፍታ ምናምን ደህና ደረጃ እግዚአብሔር ይመስገን፣ በጣም ደስ አለኝ። ደህና ደረጃ ላይ ነች። ምት ማለት ደህና ከሷ ይባሱ አሉ አልኩኝና፣ ሀይ ብያት እንደገና ዝም አልኳት ማለት ነው። ምክንያቱም እሷ ደህና ደረጃ ላይ ነች ባለችበት በመጀመሪያ በመጀመሪያው ላይ አይደለም ያለችው ተሻሽላለች። እና ሳየው እንዴት ነው ያሰብኩት ይህማ ለእኔም ትርዳኝ ነው ያልኩኝ፣ ለእኔም ታግዘኝ ነው ያልኩት። ምክንያቱም እኔ ያለሁበትን ስለማቅ ማለት ነው እሷ በተናገረችበት በፊት በጣም ችግር ላይ እንደነበረች ነው። ከዛ በኋላ ግን እግዚአብሔር ይመስገን ጥሩ ደረጃ ላይ ደርሳ አየዋት፣ እኔም ደስ ብሎኛል። እኔ ወይ ምን ልላችሁ ፈልጌ ነው ይህን ዩትዩብ የገዛሁበት ምክንያት ልላችሁ ፈልጌ ነው። እና የሆነ ጊዜ ላይ ቴሌግራሟ ላይ ዩትዩብ መሸጥ እንደምትፈልግ ፖስታ ነበር። እና ከዛ ስንት ነው የምትሸጩው ምናምን ብዬ ልንደቀልድ ነው ሁሉ የጠየኳት ማለት ነው ከዛ ነገረችኝ። ከዛ ዝም ብዬ ለመጠየቅ ነው ለማወቅ ያክል ነው ምናምን ነገር አልኳት። አይ ብትገዢ እኮ በጣም ትሰሪያለሽ፣ እኛም በዛ ነው እያደግነው ነው ና የተለወጥ ነው ና አሪፍ ነው፣ ለአንቺ በተለይ ልጆች አሳዳጊ ስለሆንሽ ቁጭ ብለሽ የቤትሽ ብዙ ነገር የምታውቂው ነገር ለሌሎች ሼር ታደርጊያለሽ፣ ያለሽን የህይወት ላይፍ ኤክስፔሪያንስ ለሰው ታስረጃለሽ ምናምን ስትለኝ አይ ፈኪ፣ እኔ እኮ አልችልም፣ ስለይቱ ምንም አውቀው ነገር የለም። ስትስላተኝ አስረዳሻለሁ፣ ምንም ችግር የለውም። ማታ ማታ እረፍት ስለመሆን፣ ማታ ማታ ሁሌም ብደውይልኝ አስረዳሻለሁ፣ ምን ማድረግ እንዳለብሽ እና ቀላል ነው። መስራት ከፈለግሽ ፍላጎቱ ካለሽ ግዥና ስሪው ስትለኝ፣ እኔ ፍላጎቱ አለኝ እውቀቱ ነው እንጂ የሌለኝ። አይ እሺ ብዬ ስታበረታታኝ፣ እሺ ያልኩኝና ከሷ ገዛሁት ማለት ነው። እና ምንም አላውቅም እንዳልኳችሁ ከዛ ብሩን ካስገባሁላት በኋላ ጠፋች ማለት፣ ዛሬ ያስገብቼላት እንደ ነገ ጠፋች። ጠፋችሁ፣ ለምን እንደሆነ አላውቅም። ብደውልም፣ ምን ብልም፣ ምን ብልም ጸጥ ጸጥ አለችኝ። እንደ አጋጣሚ መጀመሪያ አስተላልፊልኝ፣ ኢሜሉን ወደ እኔ አድርግልኝ ምናምን ብያት ነበር እና የራሷ ጓደኛ ሰው አስተዋውቃኝ ነበር የሚቀይርልኝ ማለት ነው፣ ስቴፑን የሚያሳየኝ ማለት ነው። ከዛ እሱም እግዚአብሔር ይመስገን ከብሩን ከማስገባቴ በፊት ማስቀየሬ ጥሩ ነገር እና ሙሉ ለሙሉ እንትን አላለቅም። ምክንያቱም አካውንቱ ስኪል በእሷ በነሱ ነው እና በራስ ሽንትን በይው ማለት መቀየር ትችያለሽ፣ ሞኒታይዝ እስከሚሆንሽ እስከ ሶስት ወር ከጠበቅሽ ምናምን ነገር አሉኝ እና እኔም ቀይረዋለሁ፣ ግን እስካሁን ምንም ነገር የለም። ምንም የማውቀው ነገር የለም እንዴት እንደሚሆን እግዚአብሔር የሚያውቀው እስኪል እስካሁን ሁሉንም ተጠቃሎ አልተቀየረልኝም ማለት ነው። አካውንቱ እስኪል በእነሱ ስም ነው እና ምን ልላችሁ ፈልጌ ነው ማለት በጣም ነበር ያበረታታችኝ በእውነቱ እግዚአብሔር በሚያውቀው ማለት ነው እና ከዛ በኋላ ምን እንደሆነች አላውቅም። ብሩን ካስገባሁላት በኋላ ምንም ነገር የለም። ጠፋች ጠፋች ማለት ነው እና እኔ ምንም ከዛ በኋላ በቃ ብዙ ነገር ሳላወቁበት ምን ብዬ ነው በጣም ግራ ገባኝና ምን ላድርግ ምናምን ብዬ፣ ከዛ እግዚአብሔር ይመስገን ዩቲዩብ ላይ ለጀማሪዎች ምናምን የሚያስተምሩ አሉ ያሉ ኢንተርቴንመንት ይላማሉ እንደዚሁ፣ ሶስት አራት ብቻ በዩቲዩብ ተከታተልኳቸው ማለት ነው። እና ኤንዌይ ያም ሆነ በቂ አልነበረም ማለት ነው። ግዴታ ኮርስ ያስፈልገኛል፣ ምክንያቱም ምንም ከምን እንደማደርገው አላውቅም እውነቱን ለመናገር ማለት ነው። ከዛ እግዚአብሔር ይመስገን ቲክቶክ ላይ አንዲት እህታችን ተዋወቅኩኝና ኤዲት አደርጋለሁ ምናምን ብላኝ ከእሷ ጋር ስተዋወቅ እግዚአብሔር ይመስገን አሁን አሪፍ ላይ ነው ያለሁት። ሁሉን ሁሉ ነገር እየቻልኩኝ ነው እና ምን ልላችሁ ፈልጌ ነው፣ ዩቲዩቡ መጀመሪያ ያሰብኩት አንደኛ ሁለት ነገር አስቤ ነው ዩቲዩቡን ለመግዛት ያሰብኩት፣ አንደኛ ቤት ውስጡ የማውቀውን ነገር ምግብም ይሁን የማውቀውን ነገር ሼር ካደረግኩ ለወገኖቼ ወይም ደግሞ ለህዝቤ ይማሩበታል ከኔ እኔ የማውቀውን ለሰው አስረዳለሁ ደግሞ ሰው የማያውቀውን ደግሞ ከኔ ይማራል ማለት ነው ሁለተኛ ምንድን ነው ያሰብኩትኝ በዛ በማገኘው ገቢ ኢትዮጵያ ውስጥ ውጭ ላይ ጎዳና ላይ ሆነው አንዴ በልተው የማያድሩ ልብስ የሌላቸው ጫማ የሌላቸው አሉ እና እዛ በማገኘው ነገር ለነሱ ለምን እንደዚህ አልረዳም? እኔ በቃ ምን ልበላችሁ፣ በሕይወቴ ሰውን እንደ መርዳት የሚያስደስተኝ ነገር የለም። በጣም በቃ ሙሉ ደስተኛ ነው የሚሆነው። በጣም እርካታ አለው እና ይሄን ዩትዩብ አንድም ለሱ ብዬ ነው እኔ የገዛሁት ማለት ነው። እዚህ ቤቴ ውስጥ ሁኜ ሹፎን ባስተዋውቅ፣ ቤቴ ውስጥ ሁኜ ምግቦች እየሰራሁኝ የማውቀውን ነገር ምክንያቱም ከዚህ በፊት ምግብ ስራ ላይ ተሰማርቼ ስራ ነበረ ለአስር ዓመት ማለት ነውና የማውቀውን ነገር ባስተላለፍ አንደኛ የሚያውቁት ይማራሉ ከኔ ማለት ነው። ሁለተኛ ደግሞ ለነዚህ አሁን መብላትና መልበስ ላቃታቸው ደካማ ለሆኑ ጎኖቼ እደርሳለሁ ብዬ ነው ያሰብኩት እና ሁለተኛ ደግሞ እኔ የልጅ እናት ነኝ። ቤቴ ውስጥ ነው የምውለው። ለእኔም ሳፖርት ለአንዳንድ ነገር ያደርገኛል። ለቤተሰቦችም ለእኔም ብዬ ነው የገዛሁት እና ግን እንዳሰብኩት አይደለም፣ እንዳለምኩትም አይደለም። በጣም ነገራችን ለዩቱብ እንደምናስበው አይደለም። በጣም ከባድ ነው ማለት እኔ ዝም ብዬ ቁጭ ብዬ ስልክ እየጎረጎርኩ አራት ሰዓት ሙሉ እንደማየው እንደማስበው አይደለም። እና በዚህ አጋጣሚ ዩቱበሮች በሙሉ የሚዲያ ሰው በሙሉ በጣም ነው ያደነኳቸው። እውነት ምን ያህል ውጣ ውረድ፣ ምን ያህል ጭንቀት እንዳለው ማለት ነው። ለህዝብ ምን ይዤ ልምጣ፣ ለህዝብ የምታቁት እራሱ ይጠፋባቸዋል አይደለም። አዳዲስ አይዲያ ይዞ ለመምጣት ማለት ነው። እኔ አሁን ብዙ ነገር አውቃለሁኝና መጀመሪያ በጣም ትልቅ ሞራል ነበረኝ እና እኔ አሁን እንደዚህ ደቅኝ ቪዲዮ ለማውራት የማውቀው ሁሉን የጠፋብኝ እውነት ለመናገር ማለት ነው እና በጣም ከባድ ነው። እኔ በጣም ነው ያደነኳችሁ ዩቲዩበሮች ምን ያለኛ የሚመጥን ነው ብላችሁ ብዙ ጣውረዳለው ማለት ይሄ ነው ብዬ መናገር የማልችለው ማለት ነው። እና እንደዚህ ዝም ብሎ በዩቲዩብ ቪዲዮ ቀላል ነበረ የሚመስለኝ። እና እኔ በእውነት በጣም ነው ያደነኳችሁ። እንደዚህ እንደሚወራው አይደለም። እኔ ምንም አይደለም የለመንኩት አበረታቱኝ ነው። ሰብስክራይብ አድርጉኝ፣ ኮመንት አድርጉልኝ፣ ላይክ አድርጉልኝ፣ አይከፈልበትም። የማዳም ቅመሞቼ አሳድጉኝ እኔን እና ለዛ ነው። ይዤው የመጣውት ይሄንን ሀሳብ እና የኔ አይዲያ ማለት ነው። እንደምታበረታቱኝ ተስፋ አደርጋለሁ። በተረፈ ያገሬ ሰዎች፣ እግዚአብሔር ኢትዮጵያውያን በሙሉ ኤርትራውያን በሙሉ ባላችሁበት እግዚአብሔር ይጠብቃችሁ፣ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ይሄን ለማለት ነው በትንሹ ዛሬ የመጣውት ማለት ነው። በጣም አመሰግናለሁ። እንደማታሳፍኖኝ እርግጠኛ ነኝ የኔ የውሎ የህይወት ኤክስፔሪንስ ለእናንተ አቀርብላቸዋለሁ አበረታቱኝ እየተማርኩኝ ነው እያወቅኩኝ ነው እና ዩቱብ ሶስት ወር አልተፖስተተበትም በጣም ቀዝቅዟል ማለት ነው እና ይዤ የመጣሁት ነገር ሁሉ ከአይምሮ በፍርሃት ነው የሚጠፋው እና ራሴ ሶስት ወር የቆየሁበት ምክንያት እንደዚህ ቪዲዮን ፖስቶ መልቀቅ አቅቶኝ አይደለም ግን በቃ በጣም ነው የሚያስፈራው እና ከራሴ ጋር በጣም ነበር የተሟገጥኩት አንዳንዴ ራሱ እንቅልፍ አይዘኝም ማለት ምንድን ብዬ ነው ምናምን። በጣም ግራ ያጋባል እና የማውቀው ሁሉ ነው የሚጠፋው። እና በጣም ነው የማደንቃቸው ዩቱበሮች፣ የሚዲያ ቲክቶከሮች። በጣም ማለት ነው በጣም ከባድ ነው በዩትዩብ መታየት እና ቪዲዮ መስራት ሚዲያ ላይ ማውጣት የሰው አይን በጣም ከባድ ነው። እንደዚህ እንደሚከብድ አላውቅም እውነት ለመናገር። ኤኒዌይ አንድ ወጥቻለሁ፣ ወደፊት እንጂ ወደኋላ አልልም። የተቻለኝን ነገር ወደፊት የተለያዩ ነገሮችን ሳይ የተለያዩ ነገሮችን ትምህርት ስወርድ በረታለሁኝ አለሁኝ ጎበዝ ሆናለሁ ብዬ ተስፋ አደርጋለሁ። ቤቴ እየተዘጋብኝ ነው። ካልፖስትኩበት ወይም ደግሞ እይታ ከሌለው በጣም ይቀንሳል እና እናንተ በምታበረታቱኝ እናንተ በምት ያኔ ብርታት በምትሰጡኝ ኮመንት በምታደርጉልኝ እኔ የተሻለ ሁኔታ ላይ ይሆናለሁ ማለት ነው። ሰላም ዋሉ፣ ደህና ዋሉ።